इंसान ቴሬ ናም በ2003 የወጣ የህንድ ሮማንቲክ ድራማ ፊልም ነው። በስቲሽ ካውሺክ የተመራ ሲሆን ሰልማን ካህንና ቡሚካ ቻውላን በዋናነት አሳይቷል። ፊልሙ በታሚል ፊልም ሴቱ 1999 ላይ የተመሰረተ ነው። ቴሬናም የፍቅርን፣ የራስን ጥቅም የመስዋዕትንና አሳዛኝ እጣ ፈንታን የሚያሳይ ልብ የሚነካ ታሪክ ነው። የሰልማን ካህን የሙያ ሕይወት ውስጥም ትልቅ ቦታ ከያዙ ፊልሞች አንዱ ነው። ፊልሙ የሚጀምረው ራድሄ ሞሃን ወይንም ሳልማን ካህን በተባለ የወጣት ኮሌጅ ተማሪ ነው። ራድሄ ኮሌጅ ውስጥ የጉልበተኞች ቡድን መሪ ሲሆን በብዙዎች ዘንድ የሚፈራና የሚከበር ሰው ነው። እሱ እብሪተኛ ትቢተኛና በቀላሉ የሚበሳጭ ነው፣ ሁሌም ችግር ውስጥ ይገባል። ነገር ግን ጓደኞችና ታማኝ ተከታዮች አሉት። ጥናትን አይወድም፣ ይልቁንም ጠብ መፍጠርና ማስፈራራት ይቀነዋል። እሱና ጓደኞቹ በኮሌጅ ውስጥ የራሳቸውን ህግ የሚያስፈጽሙ ይመስላሉ። ራድሄ ምንም እንኳን አፈቀላጤ ቢሆንም ከቤተሰቡ ጋር ጥሩ ግንኙነት አለው። በተለይ ታላቅ ወንድሙና ምራቱ ይወዱታል። ወንድሙ በባቡር ሐዲድ ውስጥ የሚሰራ ሲሆን፣ ራድሄ ሁሌም በወንድሙና በምራቱ ፍቅር የተሞላ ድጋፍ ያገኛል። የኒርጃራ ወይም ቡሚካ ቻውላ መምጣት የፍቅር ጅምር። አንድ ቀን ኒርጃራ ባርደዋጅ ወይንም ቡሚካ ቻውላ የተባለች ቆንጆ ገርና ሃይማኖተኛ ሴት ልጅ ወደ ራድሄ ኮሌጅ ትመጣለች። ኒርጃራ የፓንዲት ሴት ልጅ ስትሆን ባህላዊ እሴቶችን የምትከተልና የራድሄን አይነት ገጸ ባህሪ የማትወድ ሴት ናት። ራድሄ ኒርጃራን ለመጀመሪያ ጊዜ ሲያት ፍቅር ይዘዋል፣ በቅጽበት ይወዳታል። ሆኖም ግን ኒርጃራ የራድሄን እብሪተኝነትና ጉልበተኛነት አትወደውም። ደጋግሞ ሊያናግራት ቢሞክርም እሷ ግን ትሸሸዋለች። ራድሄ ኒርጃራን ለማግኘትና ፍቅሩን ለመግለጽ የተቻለውን ሁሉ ያደርጋል። እሷን በማሳደድ፣ በመጠበቅና አልፎ አልፎም በማስፈራራት ለማሳመን ይሞክራል። ኒርጃራ ግን እሱን አትቀበለውም። ራድሄ የኒርጃራን ፍቅር ለማሸነፍ ብዙ ችግሮች ያጋጥሙታል። አንድ ቀን ኒርጃራን የሚያስቸግር አንድ ሰው አለ። ራድሄ ጣልቃ ገብቶ እሷን ይጠብቃል። በዚህ ክስተት ምክንያት ኒርጃራ የራድሄን መልካም ጎን ማየት ትጀምራለች። ቀስ በቀስ ራድሄ ለኒርጃራ ያለውን ጥልቅ ፍቅርና ቁርጠኝነት ስትመለከት ልቧ ይለወጣል። ኒርጃራ የራድሄን እውነተኛ ማንነትና ከጉልበተኛው ስብዕና በስተጀርባ ያለውን ደግ ልብ ትገነዘባለች። በመጨረሻም ኒርጃራ የራድሄን ፍቅር ትቀበላለች። ሁለቱም እርስ በርሳቸው በፍቅር ይዋደዳሉ። ራድሄ የኒርጃራን ፍቅር ካገኘ በኋላ በባህሪው ላይ ትልቅ ለውጥ ይመጣል። ጉልበተኝነቱን ትቶ ይረጋጋል። በትምህርቱም ላይ ትኩረት ማድረግ ይጀምራል። ህይወቱ በኒርጃራ ፍቅር ይበራል። ሁለቱም ደስተኛ የሆኑ ጥንዶች ይሆናሉ። አንድ ቀን ራድሄ ከቀድሞ ጠላቶቹ በአንዱ ጥቃት ይደርስበታል። ይህ ጠላት የራድሄን እህት ልጅ ለማፈን ይሞክራል። ራድሄም ለማዳን ጣልቃ ይገባል። በዚህ ፍልሚያ ወቅት ራድሄ በጭንቅላቱ ላይ ከፍተኛ ጉዳት ይደርስበታል። ጉዳቱ በጣም ከባድ ስለነበር ወዲያውኑ ወደ ሆስፒታል ይወሰዳል። በሕክምና ወቅት ራድሄ ወደ ኮማ ውስጥ ይገባል። ከኮማ ሲነቃ የአእምሮ ህመምተኛ ሆኖ ነው የሚነሳው። ትዝታው ተጎድቷል እና እንደ ልጅ ይሆንበታል። የኒርጃራን ፍቅር እንኳን ማስታወስ አይችልም። ይህ ክስተት ለኒርጃራና ለራድሄ ቤተሰብ ትልቅ ድንጋጤ ይሆናል። ራድሄ በየጊዜው ቁጡና ግራ የተጋባ ይሆናል። አንዳንዴም በጣም አደገኛ ይሆናል። ቤተሰቡ ሊያስተናግደው ይቸገራል። እናም ወደ አእምሮ ሆስፒታል እንዲገባ ይገደዳል። ኒርጃራ በራድሄ ሁኔታ እጅግ አዘነች። ግንኙነታቸው ወደዚህ ደረጃ ይደርሳል ብላ አስባ አታውቅም ነበር። ሆኖም ፍቅሯ ሳይቀንስ የራድሄን የጤና ሁኔታ ለማሻሻል ትጥራለች። ኒርጃራ ራድሄ ወደ ሆስፒታል ከገባ በኋላ ተስፋ ሳትቆርጥ እሱን ለመጠየቅ ትሄዳለች። ከእሱ ጋር ለመነጋገር ትዝታውን ለማነቃቃትና እንዲድን ለማገዝ የተቻላትን ሁሉ ታደርጋለች። በሆስፒታል ውስጥ ራድሄ ብዙውን ጊዜ ኒርጃራን አያውቃትም፣ አንዳንዴም ያጠቃታል ወይም ያስፈራራታል። ይሁን እንጂ ኒርጃራ ታጋሽ ሆና ትቀጥላለች። ከራድሄ ጋር ያሳለፉትን አስደሳች ጊዜያት እያስታወሰችለት፣ ዘፈኖችን እየዘመረችለትና የፍቅር ምልክቶችን እያሳየችው የጠፋውን ትዝታውን ለማስመለስ ትሞክራለች። ኒርጃራ ራድሄን ለማዳን በምትጥርበት ጊዜ የራድሄ ወንድም ወደ ቤተሰቧ ይመጣና ኒር ጃራ ወንድሙን እንድትረሳውና ወደፊት እንድትራመድ ይጠይቃታል። ራድሄ የማይደንበት እድል ከፍተኛ እንደሆነ ይነግራታል። ይህ ኒርጃራን እጅግ ያሰቃያታል። ነገር ግን ለራድሄ ያላት ፍቅር ጠንካራ ነው። በመጨረሻም ኒር ጃራ ራድሄን በተስፋ ቢስ ሁኔታ ውስጥ ስትመለከት፣ ከራድሄ ውጪ ህይወትን መኖር እንደማትችል ተወስናለች። በትዝቷ የኖረውን ራድሄን ማጣት ስላልቻለች ራሷን ታጠፋለች። ይህ ደግሞ ታሪኩን እጅግ አሳዛኝ ያደርገዋል። ኒርጃራ ከሞተች በኋላ የራድሄ ሁኔታ በድንገት መሻሻል ያሳያል። ቀስ በቀስ ትዝታዎቹ መመለስ ይጀምራሉ። ከእብደቱ አገግሞ ወደ ቀድሞ ሁኔታው ይመለሳል። ሆኖም ግን ራድሄ ሙሉ በሙሉ ሲያገግም ኒርጃራ እንደ ሞተችና ያ ሁሉ ተስፋ ቢስ የሆነ ክስተት እንደተፈጠረ ይረዳል። ራድሄ ወደ ኒርጃራ ቤት ሄዶ ቤተሰቧን ያገኛል። የኒርጃራ ወንድም ራድሄን የኒርጃራ ሞት ምክንያት አድርጎ ይቆጥረዋል። ራድሄ እውነቱን ሁሉ ሲሰማ ልቡ ይሰበራል። ለብሱ ብላ ራሷን ያጠፋችውን ፍቅረኛውን ማጣቱ እጅግ ያሳዝነዋል። ፊልሙ የሚያበቃው ራድሄ ወደዚያ የአእምሮ ሆስፒታል ተመልሶ በመሄድ ነው። ነገር ግን በዚህ ጊዜ እሱ እንደ ታካሚ ሳይሆን እንደ አእምሮ የተስተካከለ ሰው ነው። አሁን የእሱ ዓላማ የአእምሮ ህሙማንን መርዳት ነው። ኒርጃራን ማጣት ለሱ ዘላቂ የሆነ ህመምና ንስሐ ይሆናል። ራድሄ ከኒርጃራ ውጪ ያለውን ሕይወት መኖር አለበት፣ ነገር ግን ትዝታዋ ሁል ጊዜ ከእሱ ጋር ነው። ቴሬናም በወቅቱ እጅግ ስሜት ቀስቃሽ እና አወዛጋቢ ፊልም ነበር። የራድሄ ገጸ ባህሪ በብዙዎች ዘንድ ተወዳጅነትን አገኘ። በተለይም የፀጉር አቆራረጡ ቴሬናም ከት በወጣቶች ዘንድ ፋሽን ሆነ። ፊልሙ የፍቅርን ጥልቀት፣ የሰውን ስነ ልቦና እና በአደጋ የሚመጣውን ለውጥ በሚያሳይበት መንገድ ታዳሚዎችን ነካ። ሙዚቃውም እጅግ ተወዳጅ ነበር። ፊልሙ በሰልማን ካህን የትወና ህይወት ውስጥም ትልቅ ቦታ የያዘ ሲሆን፣ በውስጡ ያለው አፈጻጸም በብዙዎች ዘንድ ከአድናቆት በላይ የነበረ ነበር።